ትንቢት መሳይ ጥያቄ ነው። ከዚህ በፊት ፓስተሩ እሷን ጠይቋት ነበረ ዘማሪት የምስራችን። አሁን ወደ ጌታ ወይም ብትጂ ወይም ቴጅ ያለች ብትባይ ምን ታደርጋለች ብሎ ጠይቋት ነበር። ነገ ወደ ጌታ ልትሰበሰቢ ነው እና ዛሬ ግን አትትዋ ና ሩሩ፣ የዋህዋ ወይም ደጓ ዘማሪት በዚህ መልኩ መልሳ ነበር። ወደ ጌታ መሄድ ምን እንደሆነ ትርጉሙ ስለገባላት ሀብተሰማይ እንግዲህ ዘማሪት የምስራች ህልፈቷ ይታወቃል። ከዚህ በፊት እንዴት እንደዚህ አይነት ጥያቄ ለመጠየቅ ቻለች በማለትም ነው። ብዙ ጊዜ ፓስተር ካሳሁን ብዙ ሰዎችን ኢንተርቪ ያደርጋል፣ ግን እንደዚህ አይነት ጥያቄ ብዙ ጊዜ አያነሳም። እሷ ላይ ግን እንዴት እንዳነሳ በጣም ነው። ትንቢት መሰል ቃለ መጠየቅ እንደሆነ ጨመረም ነው እንግዲህ በጣም በጣም ለየት እንዳለ ጨምረም ነው። እንግዲህ የእግዚአብሔር ፍቃድ ነው። እግዚአብሔር እንግዲህ ወደሱ እሱ በቃ ሰዓቱ ስለሆነ ስለወደደ እንደሆነ ጨምረም ነው። በእግዚአብሔር ፍቃድ ሰው ሲያርፍ ደስ ይላል በማለትም በርካቶቹ ደግሞ በመንፈሳዊ ህይወት ውስጥ ያሉት ወደ ተሻለ ህይወት ነው ወደችው። እሷ አልሞተችም አንቀላፋች በማለትም ነው። ሞት ማለት ዘላለም ገሃነም ወይም ወደ ሲኦል መሄድ እንደሆነ ጨምረም ነው። በርካቶቹ የሃይማኖት መሪዎች እየገለጹ ያሉት እንግዲህ፣ እሷ ወደ አገለገለችው ወደ ጌታዋ እንደደረሰች ነው።